እጅግ በጣም በጣም ያሳዝናል። የአብርሽ ግፍ እንግዲህ እንደምታዩት ሞልቶ እየፈሰሰ ይገኛል ማለት ነው። ነፂም በሚያሳዝን ሁኔታ እንግዲህ እስካሁን ሆስፒታል ነው ያለችው። አሁንም ባካችሁን እያለች ትገኛለች፣ ግን ማንም ሰው ሊያምናት አልቻለም። እሷም እንግዲህ እዚህ ምድር ላይ የመኖሯ ትርጉም ወይም ደግሞ ዓላማዋ ምንም ነገር በቃ ሊሄድላት አልቻለም። የሰው ቃል የሰው መጥፎ ንግግር ሰብሯታል ማለት ነው። ካሳለፈችው መራር ሕይወት ከያዘችው ቁስል እጅግ በጣም የበለጠባት ደግሞ የሰው አፍ፣ የሰው መልስ፣ የሰው ቁጫ፣ የሰው ግልምጫ፣ የሰው ስድብ ነውና፣ እና እጅግ በጣም በሚያሳዝን ሁኔታ እንደምታዩት እንዲስብር ብላ ትገኛለች ማለት ነው። ሩታም እንግዲህ በሚያሳዝን ሁኔታ እሷም ከባድ ከባድ ተስፋ መቁረጥ ውስጥ ትገኛለች። ይሄ እየሆነበት ያለው ምክንያት እንግዲህ አብርሽ ነው። ምክንያቱ ዋነኛና አንደኛ ምክንያቱ አብርሽ ነው። እጅግ በጣም በሚያሳዝን ሁኔታ ማለት ነው። ነፂም እንግዲህ እውነት ትመነምናለች እንጂ በጭራሽ ተደብቃ ተዳፍ ና አትቀርም አትጠፋም ሁሌም ቢሆን እውነትን ይዤ ይሄዳለው የራሴ እውነት አለኝ ተታልያ ያለው ተጭበርብሬ ያለው በጣም ተጎድቻ ለው በጣም ተሰብር ያለው ነው እያለች የምትገኘው ነፂን አንድ ቅር ያለኝ ነገር ተረድቻታለሁ ከመጀመሪያውም ጀምሮ ግን አንድ ቅር ያለኝ ነገር ሩታን የትም አላቃትም። ስለ ሩታ አያገባኝም አይመለከተኝም፣ ብታረግዝም ፍቅረኛው ሚስቱን ብትሆን አያገባኝም ስትል ነበር። ግን እዚህ ጋም ሩታም እየተጎዳች ነው። የእውነቴን ለመናገር ሩታ ለራሷም ብቻ ሳይሆን ለነፂም እያዘነች እያሰበች ነው ያለችው። እውነት ለመናገር ማለት ነውና ከባድ ውስብስብ ውስጥ ገብቷል አብርሽ በሚያሳዝን ሁኔታ። ዛሬ እንግዲህ እኔ ብዙ የምናገራቸው ነገሮች ይኖራሉ። በጣም ከባድ ነገር ነው ያደረገው። ይቅር ማይባል ነገር ነው ያደረገው። ከዚህ በኋላ ያለው ነገር መፍትሄው ምንድን ነው? አብርሽ ከአንድም ሁለት ሶስት ሴቶችን እያስለቀሰ ነው የሚገኘው። የአንድም ከአንድም ሶስት አራት ሴቶች እምባ አለበት ግፍ አለበት። እና ግፉ ደግሞ እኔ እንጃ ነገ ምን እንደሚገጥመው አላቅ። በጣም በቃ እያለቀሱ ነው ያሉት። እና ነፂ ደግሞ በጣም ታሳዝናለች። እግዚአብሔርን እኔ ከልቤ ነው የተረዷት በቃ አንዳንዴ እውነት ይዛችሁ ሰው አልረዳ ሲላችሁ ራሱ ያለው ህመም፣ ልነግራችሁ አልችልም ከሚባለው ከሚጠቀሰው በላይ ነው። እና ውስጧ የያዘችው ህመም እያለ ደግሞ ሌላ ህመም ሲጨመርባት እንደምታያት ራሷን እስከ ማጥፋት ደርሳለች። የመኖሯ ትርጉም፣ የመኖሯ ምንም ነገር በቃ መኖር ምን ማለት እንደሆነ በቃ አልገባትም። አልፈለገችም፣ መኖር አትፈልግም። ለምን የሰው ቃል ይሰብራችኋል። ከሚባለው በላይና ዱላ ይሻላል እና እስኪ እኔ ዛሬ ለስለስ ብዬ ነው ሀሳብ ለመስጠት ያሰብኩትኝ እና አብርሽን ተናገርኩት ተናገርኩት፣ በቃ ምንም መፍትሄ እየመጣ አይደለም። ከባድ ሁኔታ ላይ ነው የሚገኙት ሩታም እንደምታዩባት አሁን ላይ ነፂም፣ በጣም አስቸጋሪ የእሷ ያለፈ ህይወት ነው ብለን እንዳንተወት፣ ዛሬ ላይ እየታመመች ነው። ዛሬ ላይ ብዙ ሰዎች እያስፈራሩ እየዛቱባት ነው። አውቀው ለአብርሽ የሚያሰቡ መስለው እች ልጅ ያልሆነ ውሳኔ ወስነ ያልሆነ ነገር አድርጋ አብርሽን እዳ ውስጥ እንድትከተው አብርሽ እንዲፈረድበት አብርሽ እንዲሰደብ አብርሽ ዝቅ እንዲል አብርሽ ስሙ እንዲጠፋ ሊሆን ይችላል። ይህንን ነገር ሆን ብለው እያደረጉበት የሚገኘው ግን አብርሽ ደግሞ መረጋጋት አልቻለም። ምናልባትም እኮ የራሱ እውነት ኖሮት ሊሆን ይችላል። ዛሬ ላይ ቁጭ ብዬ ሳስበው ይሄ ልጅ እውነት ሊኖረው ይችላል። በቃ ምናልባትም እኮ ከነፂ የበለጠ ከሩታ የበለጠ እውነት ሊኖረው ይችላል። ግን ይህን ነገር ወጥቶ መናገር አልቻለም። አብርሽ በጣም አዘኝ ብሃለሁ፣ ተቆጥቻሃለሁ፣ ተናድጄ ብሃለሁ፣ ተበሳጭቼ ብሃለሁ። ያልጠበኩትን ባህሪ ነው ያሳየው። በቃ ይሆናል ብዬ የማላስበውን ነገር ነው አድርጋየው። በጣም አዘንኩብህ አብርሽ። በቃ ለሁሉም ነገር ምክንያቱ አንተ ነህ፣ ለሁሉም ነገር ማብቂያው፣ ለዚህ ችግር ሁሉ፣ ለሩታ እምባ መታበሻ፣ ለነፂ እምባ እምባዋን የምታብሰው አንተ ነህ። ባጭሩ ጥሩ ህይወት ነው የኖርከው። የእውነት ቴን ነው አሁን ላይ ያለው ህይወት በጣም የተስተካከለ ያማረ ፈጣሪን እያመሰገንክ በቃ አግረን ዘርግተ የምትበላበት የምትጠጣበት ፈጣሪን እያመሰገንክ የምትወጣበት የምትገባበት ጊዜ ላይ ነው ያለው። ይሄ እጅግ በጣም የፈጣሪ ድንቅ ስራ ነው። በጣም በጣም ደስ የሚል ነገር ነው። ግን አብርሽ እዚህ ጋር ያልዘጋው ነገር አለ። እየተከተለ ከስር ከስር እድሜ ልክህን የሚከተል ነገር አለ። ምክንያቱም ሰው መግፋት እግዚአብሔርን መበደል ይሻላል። ፍቅርን እዩዋት። አሁን ላይ ነፂ ናት፣ ተበደለች፣ ተገፋች አሁንስ ነፃ ናት። በቃ ሰውን አትግፉ። ስትገፉ ሰውን እድሜ ልካችሁን። አብርሽ አያችሁት፣ እድሜ ልኩናውን እየተከተለችው ነው የምትገኝ። ጥሩ ህይወት ተስተካክሎ፣ ሩታ አርግዛለች። እች ልጅ አፏን ዘግታ መቀመጥ ትችል ነበረ፣ ነፂ፣ ያለፈ ታሪክ ነው ብላ። ግን ለአብርሽም ለነፂም ያለፈ ታሪክ አይደለም። ይሄ ዛሬ ላይ እንደ ዛሬ እንደ አዲስ ሆኖ እየተወራበት ነው የሚገኘው እና በተረጋጋ መንፈስ ላወራበት የቻልኩት ምክንያት ምንድን ነው? አብርሽ ሩታ እውነት አላት፣ ነፂም እውነት አላት። ይሄን ነገር ደግሞ ልቦናም ያውቃል እና እባክህን ይሄን ነገር ለአንዴና ለመጨረሻ ጊዜ ህልውስጥ ገብተ እርግጠኛው ኘ የምነግራችሁ አብርሽ በሩታ አነጋገር እጅግ በጣም በጣም አክብዶ ነው ያየው። ቀለል አርጎ ቢያየው ኑሮ እች ልጅ እውነቷን ነው። በዚህ መንገድ አይታኛለች። ይሄን ነገር እየሰማች ነው፣ ይሄን ነገር እያየች ነው። ስለዚህ ይሄ ነገር እውነታው ተገጣጥሞ እውነት መስሏታል። ውሸትም ቢሆን በዚህ ሰዓት ሩታ ታምናለች በቃ ምክንያቱም አንድ ጥፋት አገኘችበት፣ ሁለት ጥፋት አገኘችበት። አሁን ላይ በቃ አእምሯን ዝግ ነው የምታደርገው። አንድ ፍንጭ ሰጧት አላ በቃ መተማመኛ አግኝታበታለች ርር ብላለች። እንባ ደም እንባ እያለቀሰች ነው የምትገኘው። የሩታን አንባ ራሱ ልጅ ራሱ ይወቅሳል። ሆዷ ውስጡ ነው የምሬ ነው ብላቸው እርር ብላለች። በቃ እርር ነፂ ራሱ ርር ብላለች። የውስጣ ማናየ ማን አወቀላት? ማን ሰማት? ማን ተረዳት? ምን ሆነች ነው ብሎ ማን ጠየቃት? አብርሽ ማድረግ ያለብህ ነገር ሩታ በምትናገረው ነገር ልትደነቅ አይገባም። ሩታ ለምን አላመነችኝም ብለ እሪ ልትል አይገባም። አንድ ነገር ልንገርህ፣ እኔ ወዳሃለሁ፣ አከብረሃለሁ። ለውጥህን በጣም ነው ማደንቀው። ለብዙ ሰዎች የስራ እድል ፈጥረሃል፣ ብዙ ሰዎችን አግዛል፣ ብዙ ሰዎችን እረድተሃል። የእውነትን ነው ምል ግን አብርሽዬ፣ አሁን ስታጠፋ ደግሞ ዝምብዬ፣ ትዳር ሊፈርስ ነው፣ በቃ ከጫፍ ደርሷል። ሩታ ብትንትኑን ጥለው ወጥ በቃ ልትሄድ ጫፍ ደርሳለች፣ እስከ ጥግ ድረስ በቃ ትንሽ፣ የአንድ ነጥብ ነው የምትፈልገው። ከአንተ ስህተት ሌላ አንድ ስህተት ካየችብ ላትመለስ ትሄዳለች አብርሽ እየወደደችም እያፈቀረችም ነገ፣ ልጄን ሚስቴን ብለህ አብደ ጨርቅን ጥለ ከመሄድ በፊት እርግጠኛውኝ ምነግር ደግሞ ሩታን አያጥተ መኖር አትችልም። መቶ ፐርሰንት ይሄንን አውቃለሁ። አንተ ሩታ እንደማትለያዩ ማቃለሁ። ግን ደግሞ አንዴ ደግሞ ሰይጣን ከገባ እናንተ ሰይጣንን በጣም ነው የምጠሩት። ወሬ ቤታችሁ በቃ ሰላም የላችሁም። የመጣ የሄደው በቃ ማን የጮሆ ይመጣል፣ ይወጣል፣ ይገባል። በቃ ብትንትናችሁ ፍልስላሳችሁን ይወጣው። ይቅርታ ብትል ምን ትጎዳለ? ያለፈ ታሪክ እኮ ነው። ለሚዲያ ምንም አያደርግልም። የምሬ ነው የሚረዳህ ይረዳህ፣ ማይረዳህ ይረዳል። ለሩታ አስረዳት በውስጥ ሚስቴ አንቺ በቃ ዛሬ ይንሽ ነገ ይንሽ አንቺ የትናንትናዎች አንድ ሽም ሴት ሊኖሩ ይችላሉ። በዚህ መንገድ አልፋቸዋሉ። ይህን በዚህ በዚህ ታሪክ በቃ ተቋጭቷል። ያለፈ ታሪክ ነው፣ ለአንቺ አይጠቅምሽም ብለ ቁጭ ብለ የማስረዳት ግዴታ አለባ። አብርሽ እባክህን ወደ ራስ ተመለስ። የእውነት የኖረች ሩታ ላይ አትፍረድባት፣ እውነት ስላላት ነው። ነፂ ላይ አትፍረድባት። ለነፂም እረፍቷን ስጣት። በቃ እርፍ ትበል እፎይ ብላ ትቀመጥ። እውነታውን መወቅ ትፈልጋለች። እውነት መራር ብትሆንም ትሻላለች። እድሜ ልኳን ስትጻጸት እድሜ ልኳን ለምን አያችሁ? ያሳለፉትን ፍቅር እንዴት እንደሚያምሩ እንዴት በስስት እንደሚያያት ስንት ቃል ገብቶላት ይሆን? ልጆቹ ወልደን ቤተሰብ መስርተን ትዳር ይዘን እንዴት ብሎ ስንት ቃል ሲገባላት ኑሮ ይሆን? ህይወትሽን፣ ዘመንሽን በሙሉ ቃል ገብቶላት በቃ ብሬሽ ልኖር፣ ደስተኛ ላረግሽ፣ መቼም ቢሆን ላልጎዳሽ ቃል እገባልሻለሁ ብሎ ስንት ጊዜ ቃል ገብቶላት ይሆን አስቡት እስኪ። እና ለነፂ ደግሞ ማስተላለፍ የምፈልገው መልእክት እባክሽ ነፂ፣ ህይወት እንዳለሽ ሩታ ተናግራለች። ድጋሚ አንቺ ያለሽ አሁን ያለሽን ህይወት ራሱ ማጣት የለብሽም። ድጋሚ አሁን ያለሽን ህይወት መረበሽ የለብሽም። በእርግጥ እውነት አለሽ፣ ሰላም ስለነሱሽ ነው ሚዲያ ላይ መጠሻ አወራሽ። ግን ደግሞ በቃ በህይወትሽ ላይ መፍረድ የለብሽም። ያንቺ መኖር አሁን ብዙ ሴቶች እየተረዱሽ ነው። የአብርሽ እውነት እየተገለጠ ነው። ምናልባትም አንቺ ተሳስተሽ አስቀይመሹ የሆነ ነገር ሊኖር ይችላል። እኔ ፍትሐዊ ሁኜ ለማውራት ነው የምሞክረው እና አብርሽ እባክህን እንደው በምትወዳት ሀይሜን በጣም ተወዳታለህ፣ ሀይሜ እንደዚህ አይነት ታሪክ ቢያጋጥማት እርግጠኛ ሆኜ የምናገረው ነገር ወደ ኋላ አትልም። ነገራቶችን ተጋፍጠ ሄደ እስከ ጥግ ድረስ ማድረግ ያለብን ነገር ታደርጋለ። የማይካድ ሀቅ ነው ይሄ እና ሀይሜ እንድትጎዳ ማትፈልገውን ሀይሜ ላይ እንዲደርስ የማትፈልገውን ነገር እህት ላይ እናት ላይ እንዲደርስ የማትፈልገውን ነገር ላይ ይሄው እህቱ በቃ ነፂ ላይ እና ሩታ ላይ እየደረሰ ነው ያለው። ቢያንስ ይኸውልህ፣ አሁን እንደ ሁሉንም ያጣ እንዳትሆን ነገ አብደ ጨርቅን ጥለ ሜዳ ላይ እንዳት ሄድ በጣም እኔ እፈራለሁ። ግፍ ሞልቶ እየፈሰሰ እየታየኝ ነው። እውነት ቢኖርህም አብርሽዬ፣ ካልተናገርክ ሊረዳ የሚችል ሰው የለም። አንተ ሜቢ የሚያምን ሰው ስላጣ ነው በዚህ ሰዓት በጣም ጮሆ የምትናገረው። ግን ሩታን የማሳመን ግዴታ አለብህ። ተረጋግተ በዚህ ሰዓትና ሰከንድ ደቂቃ ተረጋግተ የማስረዳት ግዴታ አለብህ። እባክህን ብዬ ልማጸነ፣ ትዳርህን እንዳታጣ ያ ሁሉ ዋጋ የከፈለችልህ ልጅ ዋጋ አታሳጣት። እናቷን ጥላ የመጣችን ሴት ለአንተ ብላ ነው። ይሄ ነገር ይሄ ዋጋ ሊገባ ይገባል። አንተም ሩታ ጋ ለመሆን ብዙ ነገር ተብላል፣ ብዙ ዋጋ ከፍላል አውቃለሁ። ከአስከፋ አውቃለሁ። ልረዳህ እየሞከርኩ ነው አብርሽ። ግን ጥፋትን ላምንል አልችልም ወይም ደግሞ ልተውል አልችልም ወይም ደግሞ ላስተባብልል አልችልም። በቃ ይቅርታ ጠይቃት። ነፂን ቁጭ ብላይናይን እያየ የነበረውን ነገር ከአስከፋ አስረዳት። ከዚህ በኋላ ምንም ነገር እንደማይኖራችሁ ያኔ ራሱ አንተ ዱባይ ላይ ሄደ እስክትመለስ እመለሳለው አገኝሻለው ማለት ራሱ ለሷ ብዙ ስንቅ ይዛለች። ብዙ ህልሞች ነበሯት። ብዙ እቅዶችን አቀዳለች። አይፈረድባትም፣ አትፍረድባት። የእውነቴን ነው እኔም ባንተ ላይ እየፈረድኩ አይደለም። የምፈርደው አንደኛ መዋሸት ነው ለሮታ። ሁለተኛ ነገር ደግሞ ነፂን አስለቅሳታል። ሶስተኛ በስርዓት ማውራት አልቻልክም። በቃ ምንም መረጋጋት የሚባል ነገር የለም። ህይወት ተው። ነገ ከነገ ወዲያ ሮታ ጥላ ከሄደች በኋላ ወይኔ ብትል የምሬ ነው የምልህ የባሰ እንጂ የተሻለ አይመጣም። ሮታ እንደውም በጣም ትዕግስተኛ ናት። እርግ አሁን አንተ እያሳበብክ ያለው እርግዛውን እርግዝናው ነው ብለህ እንኳን አምስት ደቂቃ ሶስት ደቂቃ ቁጭ ብለህ ልትሰማት አልፈለክም። ጥለ መሄድ ጥለ መሄድ ጥለ መሄድ ነው ከታስታውሳላ ጥለ እየሄድክ እየሄድክ፣ የእውነቴ ነው። ገመድ ይዞ ሄዶ ሮጦ ራሱን ሊያጠፋ ነበር የሆነ ጊዜ ካስታወሳችሁ። ጥለ ስትሄድ ችግሮቹ በስተው ነው የሚከተሉ ከኋላ ከኋላ፣ አንተ የፈጠርካቸው ችግሮች ስለሆኑ፣ አንተ ያመጣቸው ችግሮች ስለሆኑ፣ ያንተ ምክንያት ስለሆኑ እነዚህ ችግሮች የመጡበት መቼም ቢሆን ወደ ኋላ ሊሉ አይችሉም፣ ወይ ደግሞ ከኋላ ሊቀሩ አይችሉም። እና እባክህን እንደው ልለምንን በፈጠረ እንደው በሀይሚ ልለምን ሀይሚን በጣም ተወዳት አለ በሷ ልለምን የሴት ልጅ እንባ ይቁም ይብቃ። የሴት ልጅ ስቃይ የሴት ልጅ በደል በቃ። የሴት ልጅ ክህደት በቃ ይብቃ። ይቅርታ ጠይቃት ነፂ ካንደበት ይቅርታ። ምንም ሌላ ካሳ ያስፈልጋትም። ይቅርታ የሚለው ቃል ራሱ ይክሳታል፣ ይጠግናታል። የራሷን ህይወት ተረጋግታ እንድትጀምር፣ የራሷን መንገድ እንድትጀምር ይረዳታል። እሩታም ደግሞ ተረጋግታ ባንድ ልብ ሁለት ልቡን አለቻውን። በነገራችን ላይ የትናንትናው አብርሽና የዛሬው አብርሽ አንድ አይደለም ብላ ጥርጣሬ ውስጥ ገብታለች። አለመጠርጠርም አትችልም። ታማለች። በብዙ ተጎድታለች። በብዙ ተሰብራለች። ሴት ልጅ ናት፣ እርጉዝ ናት። በዚህ ሰዓት እንክብካቤ የሚያስፈልጋት እ ብዙ ነገሮችን ምግቧን እ ሰዓቷን ሁሉ ነገር ህክምናዋን የምትከታተልበት ጊዜ ነው። አብርሽ አንተ ከሌለ ህይወት በጣም በቃ ብትንትኑ ሊወጣ ነው። ባልና ሚስቶች ናችሁ። ቁጭ ብላችሁ ከካሜራ ጀርባ ተነጋግራችሁ ፍቱት። አብርሽ ደግሞ ነፂ ጋ ሄዳለሁ የምትለውን ነገር ተወው። መሄድ ካለባችሁ አብራችሁ ነው። ሩታን ማግኘት አለባት። እውነታውን ሁለታቸው ነው አግኝተህ ይቅርታ ጠይቅ አብርሽ። የእውነቴ ነው የምላችሁ። ይቅርታ ቁጣን ታበርዳለች። አንድ መልካም ንግግር አንድ ሺህ መጥፎ ነገር ሊገላችሁ የመጣን ሰው ራሱ በጥሩ በመልካም ንግግር ትመልሱታላችሁ። አሁን ሩታን እያሳመማት የሚገኘው ከአንድም ሁለቴ ሶስቴ መዋሸት ነው። ሌላ ደግሞ በቃ የሆነ በቃ እውነታውን ለማስረዳት የምትጠቀመው ቃል ወይም ደግሞ የምትጮኸው ጩኸት ነው። አብርሽዬ አንድ ቃል ተናገር፣ ይቅርታ በል ይቅርታ ብትላት ነፂም፣ የራሷን ሕይወት አርፋ ትኖራለች ከሩታ ጋም ደስተኛ የሆኑት አንተም ራሱ ሰላም የለም እኮ አሳዘንከኝ። ብዙ ሰዎችም እየሰደቡ ነው፣ ብዙ ሰዎችም ከፍ ዝቅ እያረጉ ነው። በተናገርካቸው ንግግሮች፣ ባደረካቸው ድርጊቶች ነው። ሌላ ምንም የመጣ ነገር የለም። እና ይህንን ነው ነገር ልል ምችለው። አብርሽ እባክህን ይቅርታ ጠይቅ፣ እባክህን ወደ ራስ ተመለስ። ይህንን ነው ልናገር ምችለው። ብቻ ግን በማታው ቪዲዮ ነፂ እጅግ በጣም ከባድ ሁኔታ ነው ያለችው። እግዚአብሔር አምላክ እንግዲህ ምሕረቱን ልኮልሽ ወደ ራስሽ ተመልሰሽ ያለፈውን ነገር ሁሉ እርስት ታርገሽ በአንድ የሚወጣ አይደለም። የእውነት አንዳንዴ ዱላ ይሻላል ከውሸት ከመጥፎ ንግግር የእውነት እውነት የሆነ የመረረ እውነት ይሻላል። እና አብርሽ ፈልጎትም ሳይፈልገውም ሊሆን ይችላል በዛ ሰዓት ቃል ገብቶላታል፣ ዋሽቷታል፣ ምናምን ይሄ መሆን የለበትም። ሀሳቤ ይሄ ነው። እንደው ቸር ወሬ ያሰማን። ግን ይህም ፎቶ ሳይ በጣም ምን ያህል አላቅም ኒንጃ በስስት ልክ እንደ ሩታን የሚወዳት የሚያፈቅራት የነበረው በዛ ሰዓት ብዙ ነገር ሲላት ነበር። ብዙ አክብሮትን ሲገልጽላት ነበር። ዛሬ ላይ ግን እንደዚህ ሆኖ ስታየው ታመመች። ነፂን በጣም በጣም አዝኛለሁ። ከነፂ በላይ ደግሞ ሩታም ታሳዝናለች። በጣም ሁለት ነፍስ ይዛ ያሳዝናል። አብርሽም ያሳዝናል የእውነት ያለፈ ነገሩ እዛ ቋጭቶት ባለመምጣቱ ዛሬ ላይ እንዴት እየታመመ እንደሆነ እንዴት ሕይወት እንደከበደችው እንዴት እየተሰቃየ ሰላም የለውም። እርግጠኛው የምነግራችሁ አብርሽ ራሱ በዚህ ሰዓት ምንም አይነት ሰላም የለውም። የሰላም እንቅልፍ ራሱ አይተኛም። በዚህ ሩታ ታለቅስበታለች፣ በዚህ ነፂ ታለቅስበታለች፣ በዚህ ሚዲያው ሰው እየፈረደበት ነው። እሱም ሰላም አግኝቶ እየኖረ አይደለም። ያ ከሚሆን በቃ አንድ ቃል ይቅርታ ማለት አለበት። ሀሳብ አስተያየት እናንተን በኮሜንታችሁ አሳውቁኝ እስኪ አብርሽ ጋ ያለውን ነገር ሁላችሁም እስኪ ሀሳብ አስተያየት ሰጡበት። ስለነበረን ቆይታ አመሰግናለሁ። ሰላም አምሹልኝ።